ሰላም ቤተሰብ፣ ሰላማችሁ ወይ? ያላችሁበት በቴም ብታቻ በሰት ይበል እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ እንግዲህ ትናንትና የሰራሁት ቪዲዮ ብዙ ልጆችም ዛሬ በጣም ምን እንጃ እጅግ በጣም የተገረምኩበት እና እጅግ በጣም ውስጤ ጥያቄ የፈጠረብኝ ነገር የእናንተ የኦዲየንሶቹ እንደዚህ የዚህን ያክል ማለት ነው። እኔ ላይ ማት መውረድ ለምን አስፈለገ? እኔንስ ለምንድን ነው ማመን ያቃጣችሁ? እኔን አለማመናችሁ እኔ ለእኔ በጣም ጥያቄ ፈጥሮብኛል። ምክንያቱም ቢያንስ እንኳን እንዲሰጠኝ እንኳን መገፋፋት ባትችሉ ዝም ማለትን ሲቻል ግን በውስጥ መታችሁ። እሱ እንደዚህ አያደርግም እሱ እንደዚያ አይሆንም የምትሉት ነገር ቆይ ማሜን ምን ያክል ፐርሰንት ከኔ በላይ ያውቃችሁትን እናንተ እኔ እኮ ማለት ነው አሚን ከእናንተ በላይ በጣም አቋዋለሁ በጣም አቋዋለሁ። አሁን ነው ግን የማላውቀው ሰው ሆኖ ያገኘሁት። ስለዚህ አሁን እኔ እናንተ በጣም ነው የእውነት በጣም ነው ያዘንኩትኝ። በጣም አንዳንዶቻችሁማ በጣም አሳፋሪዎች ሁላ ናችሁ። ኢቨን የምትናገሩት ነገር እራሱ ለመፈመስ ፈልገች ነው። ኦኬ እሺ ለመፈመስ ፈልጌ ቢሆን እንኳን ቢሆን እንኳን እንደው እንደው ቢሆን እንኳን እንኳን የማላደርገውም ማለት ነው ቢሆን እንኳን ቆይ እናንተ ከእናንተ ጋር የሚቀነስ ነገር ምን አለ? ከእናንተ የሚቀነስ ከእናንተ የሚወሰድ ምን ነገር አለ? እኔ በጣም የታዘብኩት በጣም ጥያቄ የፈጠረብኝ ነገር አንደኛው አንደኛው ከፍ ሲል እንደማይወድ በደንብ ያየሁበት ብቻዬን እኔ ልደግ፣ እኔ የሆነ ከፍታ ላይ እኔ ልውጣ። ወይም ደግሞ አንደኛውን ወቃሽ ባታደርጉ፣ አንደኛው ብቻ ተወቃሽ ባታደርጉ፣ ብትችሉ ብትችሉ ያን ሰው አግኝታችሁት ምንድን ነው የሆነው? ምንድን ነው እንደዚህ ያደረግከው? ብላችሁ ጠይቃችሁት በደንብ እውነታውን ከተረዳችሁ በኋላ መታችሁ ሌላኛውን አካል ብትወቅሱ ጥሩ ነው። ግን አንድ ላይ መጀመሪያ ስላመናችሁት ብቻ መጀመሪያ አያደርግም ብቻ ብላችሁ ስለወሰናችሁ መታችሁ እኔን መውቀሱ እኔን እንደዚህ አያደርግም ጭራሽ የምታፌዙብኝም አላችሁ። የምታፌዙብኝ ሁሉ አላችሁ። ማፌዝ ስለምን አስፈለገው? ማፌዙን ስለምን አስፈለገው? እኔ ይሄ ወዶልኝ ነው። በዚህ ፈምሼ በዚህ ፈምሼ እንደው ባይሆንስ ቢቀርስ እንኳን በዚህ አይደለም። እና በራሴ ስራዎችም ሰርቼ ለውጥ አላመጣሁኝም። ስለዚህ ማለት ነው ይሄንን ነገር የማደርገው ለዛ መስሏችሁ ከሆነ በጣም ተሳስታችኋል። ነገ ሁሉም በየ ዝናብ ዘንቧል ወይ ብለው ሲጠይቁ በየደጅህየው ይባላል። ነገ በሆነ በእናንተ ሲደርስባችሁ ወይም በአንድ ሰው ሲደርስ በዛን ሰዓት ነው የማያችሁ ማለት ነው። አሁን ግን ለአንድ ሰው ብቻ ስታሽቃብጡ። እንደዚህ አያደርግም እንደዚህ አይሆንም ስትሉ በጣም ነው የገረማችሁኝ። በጣም ማለት እኔ ከማውቀው በላይ የምታውቁትም እስከ መምሰል ደረጃ ማለት ነው። ድሮ እኮ ይሄ ዩቲዩብ መጀመሪያ ጊዜ በነበርንበት ወቅት ግን እናንተ አሁን ሳትመጡ መጡ ማለት ነው። እናንተ ለምሳሌ በውስጥ ቦታችሁን እኔን የጠየቃችሁን ሰዎች አሉ። ገና እናንተ ሳትመጡ መጡ። እኛ ኢቨን ከዛሬ ዘጠኝ ዓመት በፊት እንተዋወቃለን ልክ እንደ አሁኑ እኔ ብቻ ልብላ እናንተ ወደኋላ ቅሩ የሚባልበት ዘመን ባልነበረበት ሰዓት፣ በዛን ሰዓት እኮ እኛ አብረን ማለት ነው፣ አብረን ተደጋግፈን ያደግን ሰዎች ነው። ግን አሁን ላይ ግን ይሄ ነገር ሲፈጠር፣ አይ አንቺ አንቺ ነሽ እሱ አይደለም አንቺ ነሽ እሱ አይደለም። ኦኬ እሺ። ድሮም እኮ የአረብ ሀገርን ሴት ማንም አይሰማትም። ጆሮ የሚሰጣት ሰው የለም። ማንም ይሁን ማንም ጆሮ የሚሰጣት ሰው የለም። ኢቭን እንኳን እኛ ራሳችን የአረብ ሀገር ሴቶች የተባልነው እንኳን ያችኑ የአረብ ሀገር ሴት ጠልፈው ለመጣለን እንሯሯጣለን እንጂ ጆሮ ሰጥቶ የሚያዳምጣት ወይም ደግሞ ምን ሆነሽ ነው፣ ምን አይነት ችግር ቢገጥምሽ ነው፣ ለምን እንደዚህ ሆንሽ ብሎ የጠየቀ ሰው እንኳን የለ። ግን አሁንም ቢሆን ምናልባች አንዳንድ የምትሰሙኝ ካላችሁ፣ አሁንም ቢሆን የምነግራችሁ ይሄ ነገር ለእኔ ማለት ነው ለመፈመስም በሉት ለምንም በሉት እንደዛ እንዳልሆነ እንድታቁ ነው የምፈልገው። እንደዛ እንዳልሆነ እንድታቁ ነው የምፈልገው። እኔ መፈመስ ወይም ደግሞ ቻናል የሆነ ነገር እንዲንቀሳቀስ ከፈለኩኝ ከቻልኩኝ ከፍዬ ሌሎች አሉ እኮ ከፍላችሁ ቻናላችሁ እንዲያድግ ማድረግ የሚችሉ እኮ አሉ። አታቁ? አሉ፣ ካላወቃችሁ እኔ ልንገራችሁ ማለት ነው። እንደዛ ከፍላችሁ ማለት ነው ቻናላችሁ ሰብስክራይ እንዲጨምር፣ ቪውም ባንዴው እንዲነሳ ማድረግ የምትችሉበት መንገድ አለ። እንደዛ ስለሚቻል ማለት ነው። ዝም ብላችሁ መታችሁ እኔን ለመውቀስ ባትቸኩሉ ባትሯሯጡ፣ ያለበለዚያ እዛው ካላችሁበት ብላችሁ አርፋችሁ ቁጭ በሉ። አሽቃጭነታችሁንም እዛው አሽቃብጡ ማለት ነው። እዛው አሽቃብጡ። አንዳንድ ደግሞ አላችሁ የምትናገሩትን ቃላት የማትመርጡ የማታውቁ ማለት ነው። ከሱ የባሰ ደግሞ እናንተ የምታቆስሉኝ ከእሱ ከሱ የባሰ እናንተ የምታቆስሉኝ ምንድነው? ለመፈመስ ተፈልጎ ነው። ከትንሽ ሰው ጋር ትንሹን አትገኝ ምናምን። እግዚአብሔር ይመስገን። እንኳን እናንተ ትልቆች ናችሁ፣ እኔ ትንሹዬ። እንኳን ታየው። እናንተ ከተለቃችሁ፣ እናንተ ከፍ ካላችሁ፣ እናንተ የምትፈልጉት ቦታ ከደረሳችሁ ጥሩ ነው። እግዚአብሔር ይመስገን። ምድረ ከካም ሁላ ትናንትና ስታውኩ በነበራችሁበት ወቅት እኔ ከጎናችሁ ነው የነበርኩት። ታውቃላችሁ፣ ብዙዎቻችሁ ማለት ነው። ዛሬ ላይ ሁሉ መከኩስ ይራገፍለት ደሞ ጨራሽ ከትንሽ ሰው ጋር እንኳን ትንሽ በእናንተ ዘንድ ትንሽነት እንደዚህ ከሆነ፣ ትንሽነት ገንዘብን ሲጠይቅ ወይም ደግሞ ገንዘቤን ስጡኝ ቻናሌን አስመልሱልኝ ሲባል ይሄ ከሆነ ትንሽነት እንኳን ሆንኩ ደጋደርኩ እንኳን ትንሽ ሆንኩ ብዙ በጣም ወደፊትም፣ ገንዘቤ ካልተመለሰልኝ ቻናሌ ካልተመለሰልኝ ከዚህ የበለጠን ትንሽ ይሆናሉ። ከዚህ የበለጠ ደግሞ እናንተ ብቻ አይደላችሁም፣ ሌላ አለ፣ ሌሎች አሉ በሚዲያው ዘንድ ተደራሽ ሆኑ በሰዎች ዘንድም ተደራሽ የሆኑ የሚሰሙ የሚደመጡ አሉ። ውርደቱን ከፈለገው እኔም እዛ ጋር መቅረብ አቅቶኝ አይደለም። ስለዚህ ዝም ብላችሁ የሰውን ሞራል ለመንካት የምትናገሩትን ቃላት ብትመርጡ። ማሜንም ካወቃችሁ ስሳይ እንኳን አወቃችሁት ከቻላችሁ የሰው ገንዘብ እንዲመልስ ንገሩት። የሰው ቻናል እንዲመልስ የሰው ገንዘብ እንዲመልስ ንገሩት። ምክንያቱም ትናንትና ላይቭ ላይ ያለው በነበርኩበት ሰዓት ላይ ነው ድርግም ያለው ከላይ ተመሳሳይ ቪዲዮ ለቀስበት ሊሆን ይችላል። የተዘገመ ምናምን አይደለም። ሲጀመር እኔ እዛ ቦታ ላይ እኔ እንደወጣው ነው የሚያሳየው። እኔን እንዳስወጣኝ ሌሎች ኢሜሎች እዛ ላይ ስላሉ ሹት ስክሪን አንስቼ የማሳያቸው ጥሩ ነበረ። እንዴ ምን እንደሚል ትናንትና ግን ዘቸች አሉ። እኔን አስወጥቶ ነው አው ደጋረኩ እንኳን የማስወጣው ሽን ያለ ጭራሽ ደግሞ ለእኔ ብለው የሚጠይቁትን ልጆችም እንዴት እንደሚሳደብ ጸያፊ የሆነ ስድብ እንዴት እንደሚሳደብ ባሰማችሁ ብታዩ ጽሁፉን እራሱ ታፍራላችሁ ማለት ነው። ኢቨን እንኳን እንዲው ፍራንክ ነው ብላችሁ ብታስቡ እንኳን እንደዚህ አይነት ስድብ በፍጹም። እኔ የማልወደው ነገር ቢኖር ስድብ ነው። ስድብ ሞራልን ይሰብራል። ሞራልን ከመስበር ደግሞ ቢቀር ይሻላል። እንደዚህ ተብሎ የተፈመሰው ነገር ምን ይሰራል? ስለዚህ ከቻላችሁ ማለት ነው የሚያቆስል ነገር ባትናገሩ፣ ሰውን ስነልቦና ነው የሚነካ ነገር ባትናገሩ። ማሽቃበጥ ፈልጋችሁ ከሆነ እዛው ሄዳችሁ ብታሽቃብጡ ማመን ፈልጋችሁ ከሆነ እዛው ሄዳችሁ ብታምኑት። ነገር ግን እኔ ደግሞ አሁንም አስረግጬ የምነግራችሁ ነገር ቢኖር ማለት ነው እናንተ ጥቃቅኖቹ ድምጽ ተሆኑኛላችሁ ወይም ደግሞ የሆነ ነገር ተሆኑኛላችሁ ብዬ አይደለም አሉ ከዚህ በላይ የሆኑ ከእነሱ ጋር እንደሚደርስ መቶ ፐርሰንት እርግጠኛ ነው። ካልተመለሰልኝ ቻናሌ፣ ካልተመለሰልኝ ገንዘቤ፣ ካልተመለሰልኝ ኢቨን እኔ አሁን የምፈልገው ቻናሌ መልስልኝ፣ ብሩን ችግር የለም ቀስ እያልክ መልስልኝ ብዬ እኔም ጠይቅ ያለው እሱም ደግሞ እንግዲህ ቀስ እያለ መመለስ ይችላል። በአንድ ጊዜው ይህንን ብር ስጠኝ ይህን የሚያክል ብር ስጠኝ ማለት አልችልም። ወይ የወሩ እየተቀበለ ደሞዙን እንዲሰጠኝ ይፈልጋሉ። ቻናሌን ግን አሁን ደህና እየተነሳልኝ ባለበት ወቅት ላይ ላይ ነው ያጠፋብኝ። ደህና እየተነሳልኝ ነበር፣ እግዚአብሔር ይመስገን። ብድግ እያለ መነሳት በጀመረበት ቅጽበት ላይ እየገቡበት ባለውበት ቅጽበት ነው ላይ ላይ ድርግ ያደረገው። ስለዚህ ቻናሌ እንዲመልስልኝ እንዲመለስልኝ ፈልጋለሁ። መልሶ እንዲቀሰቀስብኝ አልፈልግም። ብዙ ዋጋ የከፈልኩበት ነው። ከቻላችሁ ቻናሌን አስመልሱልኝ። በውስጥ ምከሩት። ገንዘቡ ችግር የለም በውስጥ ተነጋግረን ቀስ እያለ እንዲሰጠኝ። እኔም ሰው ነኝ፣ እኔም አልፌበታለሁ። ተበድሮ ምን ያክል ፈተና እንደሆነ አውቃለሁ። መጀመሪያ አውቄበት የገባውበት እስከሆነ ማለት ነው። ስለዚህ ከቻላችሁ እንዲሰጠኝ ቻናሌን እንዲመልስልኝ አድርጉ። እንጂ እሳት እየለኮሳችሁ እሳቱን የበለጠ ባታያይዙት ደስ ይለኛል። እኔንም ደግሞ መጣችሁ። ከዚህ በኋላ አንድ ሰው መጥቶ ማለት ነው ማሜ እንደዚህ አያደርግም ብትሉኝ ማለት ነው እግዚአብሔር ነው ሙላችሁ። ብሎክ ነው ማድረጋችሁ። ለእኔ አሳቢ መስላችሁ አትምጡ። ለእኔ የሚያስብ ሰው እንዲህ ነው እንዲህ። ለማንኛውም እጅግ በጣም ይቅርታ፣ ግን ከቻላችሁ ቻናሌን አስመልሱልኝ። ቻናሌን እየተነሳልኝ እኔ የነበረው ኤቨን ትናንትናና ከትናንት ወዲያ እንኳን ላይቭ በገባውበት ሰዓት ደና ሰው እየመጣልኝ ነበር የነበረው። ስለዚህ ሊሸርትልኝም ባሰበበት ታይም ላይ እንደዚህ ማድረጉ ለእኔ በጣም እጅግ እጅግ የልብ ስብራት ነው። እና ከቻላችሁ መከሩትና ቻናሌ እንዲመልስልኝ አድርግልኝ። በዛ ላይ ደግሞ ለእኔም ለአንተም ብለው ለእኔም ለአንተም አስበው የሚመክሩህን ሰዎች መጥፎ ስድብ ባትናገር ጥሩ ነው። መጥፎ ቃሎችን ባትወረውር ጥሩ ነው። መጥፎ ቃል ብዙ ነገር ነው የሚያጠፈው፣ ብዙ ነገር ነው የሚሰብረው። ይሄን ነገር ባታደርግ እኔ ደስ ይለኛል። የሚጸጽትን ነገር ባትናገር፣ በሰዎች ላይ ጠዋሳ ባታስቀምጥ። ይህን ነው የምለው።